በሂል ጫማዬ ነው በአንዴቷ ያደረኩት። ኪኪ ደግሞ ያስታረቀችኝም ኪኪ ነበረች። በቃ ሰይጣን የመጣ እንትን ተናግሬ ያልወጣልኝም ነበር። ገብቶሻላ ይዤዋለሁ። ያጸባ አልፎ እኮ ኪኪ ያስታርቀኝ ድሬዷ ሄጄ ሶስት ወር ተቀምጬ ምናምን ነው የመጣሁት። ስማ፣ ከዛ ሀገር ማን ነው በቃ ሁሉም የሚያውቁት ሰላም እንደተፈጠረ ነው። ገባሽ? ከዛም ፊቴ ላይ አልመጣብኝም። የባለፈው አንድ ቀን የተናገረ ንግግር አብሾ አለብሽ ጉቺ። ለኛ አብሾ ነው ጉቺ፣ አብሾ ነው። ይሄማ አብሾ ነው። አሁን እኔ ውስጥ ነገር ከሌለ ማለት ነው። ስጠጣ መሳቅና መጫወት፣ አንዴ ፀጥ አልልም። ስስቅ ነው የሚያልቀው። ኪኪን ጠያት እንግዲህ፣ አዲስ አበባ ፍራይ ነው። ግን እኮ አምስት ቀን በፊት እኮ አስጠንቅከሻል እኮ ልጠጣ አልሽ ና፣ አይ ነገር አለብኝ ይቅር አልሽ። የዛኑ ቀን ማታ ልጠጣ ስ ጠጭ ስልሽ፣ አይ ብዙ ነገር አለ ላፈነዳው ይችላሉ ይቅርብኝ አልሽኝ። ከዛ ደግሞ የዛኑ ቀን ማታ ማለት ነው ቤታ እንደውም አልቀጣም ብሎ ሄደ ጆከር። ጆከር እና ጌም እየተጫወትን ከዛ አሁን እኮ ብጠጣ ፊት ለፊቴ ጠርሙሶ አለ አልኩት። የጎርደን ሙሉ ጠርሙስ አለ። እንደውም ጆከር ጠጪ ሲለኝ ታው ጆከር ከጠጣው ጠርሙስ ውስጥ ብርጭቆ ውስጥ የሚገቡብኝ ሰዎች አሉ አልኩት። ሲስቅ ነበር እኳ ጎኝ። ከዛ ብርጭቆ ውስጥ ከገቡብኝ ደግሞ ልናገር ነው። ስለዚህ ይቅርብኝ። ለዛ ብዬ ነው ብዬ አልኩት ማለት ነው። እንደውም አልቀጣም ብሎኝ ሄደ። አሸነፌው ከዛ ማምዬ ቤት ገባው። ማምዬ ቤት ከፍታ ነበር። ማምዬ ጠጣች ነበር ከዛ በቃ ከማሜ ጋር ሁለት ብርጭቆ ጠጥቼ ይወጣለሁ ብዬ እንትንም አልነበረኝም፣ መበረዣም አልነበረኝም። የነበረኝ እስኪያልቅ ጠጥቼ ነው የነበረኝ እስኪያልቅ ጠጥቼ ላቆመው ነበር። ከዛ ሳይ በቃ እነ ማምዬ እንፏ እያሉ ነው ምናምን። ልጠጣ ብዬ መበረዣ የለኝም ግን በውሃ እየበረሱ ይመስለኛል። የሆነ ሰዓት ላይ ረስቸው ብቻውን እየቀዳሁ ነው የጠጣሁት ብቻውን። ለዛ ማሜ ተጠያቂ ናት ማለት ነው። ለዚህ ጉዳይ አሁን ምርመራ ይካሄድባታል። ኢንቨስቲጌሽን ይካሄዳል አሁን እሷ ቤት እኮ እያለች እኮ ቪዲዮ ላይ እየጨፈራ ኖርማል ነበረ። ከማሜ ቤት እኮ ግን ተናደርሻ በቀደም እኮ ተናገርሽ ምናልሽ ከጠጣው ብዙ ነገር አለ ትናገራለሁገር ነበር ጂኒው አስታውሳል። የዛን ቀን ማታ ራሱ ለጆከር ነግሬዋለሁ። የዛኑ ቀን ማታ ራሱ ለጆከር ብዬዋለሁ። ይቅርብሽ ተባባለ ቅቅር ይቅር ተባብለን፣ ቻው ቻው ተባባለን ይቅርብሽ ተባብለን። ከዛ ማሜ ጋ ስሄድ እነ ማሜ ፏ እያሉ ሳይ በቃ ሊያዝ በቃለን ብዬ ከፈትኩት ጠርሙሱ። ቤት ያሉ ልጆች ደግሞ ማለት ነው ኪኪ እና ማጊ ደግሞ ምን መሰላቸው መሰለች መጠጥ ስፈልግ እነሱ ጋ ደውዬ ነው መጠጥ የሚያዙልኝ። ለዛ ኬት አምጥታ ጠጣች ብለን እንጠርጥር እንዳለኝ አላወቁም እነሱ ሙሉ ቦትል እንዳለኝ አያውቁም። ኬትም አምጥታ ልትጠጣ አትችልም ብለው ተገርመዋል። ገባችሁ? ያለኛል መሰላቸውም ጭራሽ መጠጥ በዛ ነው ዝም ያሉት። ማለት ጭራሽ ጠጥታለች ብለው አላሰቡ። ቆይ ሂዊዬን የግቢ እንጂ ኒናት ሀገር ቆይ እታች ላድርግሽ። እሺ ሂዊን ላስገባት። ኤቨሪባዲ ሂዊን አመስግኑልኝ። እሺ የምትወዱኝ ሁሉ ሂዊን እስከ ባሉ አመስግኑልኝ። እኔ ልወረደልሽ፣ ችግር የለም። ሰው አስገድ ያለው ከታች ትመልሽኛለሻ። ሌላ ሰው ፈለገ ለሁሉ የሚዳረስ ይዊን አመስግኑልኝ ጋይስ፣ ሁላችሁም ያለሁላችሁምጋይስምንየኔ ወርቅ ይዝነብብሽ። ወንድምየው ያኛው ጋይስ፣ የምታውቁት እንደዚህ የሚከፈተው ስልኬ ነበር። ከእጄ ላይ ሙሉ በሙሉ እስክሪኑ ፈሰሰ። እዚህ ማለት ነው እሷ ጋር ከመጣው ማለት ነው። ከእጅ ላይ ወድቆ እስክሪኑ ፈሰሰ። አልትራ 25 ነው የገዛችልኝ። ይሄን አሁንም የማወራበትን ስልክ ቲዊነች የገዛችልኝ ትላንትና። እግዚአብሔርን አመስግኑልኝ። እስከ ባሏ ማለት ነው በወጣ በወጣ ስልክ የተሰብሮ አራት ሞን አውጥታ ሰርፕራይዝ እንዳይከፋሽ ከጎንሽ ነኝ ብላ እስከ ባሏ ሚስተር ሰርንም አብራቸው መት የልጆችሽ እናት ያርግሽ። ልጆችሽ ይደጉልሽ። ተባረኪ ከነባልሽ። ትዳርሽን ይባርክልሽ። ሰላማዊ ሕይወት ኑሪ እናመሰግናለንእዲ ሰርቼ እንኳን ላመስግንሽ ስላት እምቢ አለችኝ። በስመ አብ እንደ ምናምን ምንም ነገር ኑሪልኝ። እውነት ባለቤትሽ በጣም ቀን ሰውኖ ሰውኖ መገኘት ነውና አንዳንዴ ሰው ጥግ እንደዚህ ነውና፣ በጣም እሷስም ሁላችንም እግዚአብሔርን እንደምንጠይቅ አንተ ብቻ አይደለም። ገባ እንትን ማለት በጣም እናመሰግናለን። ቤት ሳስ ከከቦታ ከረጭ ቦታ ነው። ጋይስ ለሊት ነው። ቤት ታራፊ ቤቲ መጡ በለሊት ማለት ነው። ከባሏ ጋር ለሊት ከሆስፒታል የወጣሁኝ ቀን ማለት ነው። ሌሊት ላይ ቤት ይመጡ ከሌሊቱ በዚህ ሀገር ሁለት ሰዓት ላይ ማለት ነው። ከዛ ረኔ ከእግዚአብሔርን ወንድም የው አልሄድም፣ እዚህ ደህና ነኝ ስል እኔ እንታይ እሱ ይክበድሻለች ከስራ መቶ ነው ይዤ የመጣው ዶክተረችን እኮ አንድ ሰዓት ሙሉ በስላም ከዚህ መንገዱ ራሱ የአንድ ሰዓት ተኩል ነው። በዛ ላይ ደግሞ እዛ አንድ ሰዓት ነው የቆምና አልሄድም፣ ግደሉኝ። ስንት መከራ እግሬ ላይ መውደቅ ነው የቀራት። እሱ ይክበድሽ እኔ ባል ከብድሻለችን ከዛ ሺ ብዬ ዝም ብዬ የተወሰነ ልብስ ምናምን ያስኩኝ እና እኔ መሰለኝ ዝም እነሱ ጋር ሁለት ቀን ምናምን እንድቀመጥ ነው መሰለኝ። መጣን ማለት ነው ቤታ፣ እነሱ የሚኖሩበት ሀገር። ከዛ ገጠር ሂልተን አልጋ የለም ሲባል በዛ በሌሊት አረ እኔ የሆነበት ይሁን የሆነበት አስገቡኝ። በፍጹም ባሏ እኮ ነው ማሪዮት ይሄዳል፣ አልጋ ሙሉ ነው ይባላል። ራዲሰን ብሉ ይሄዳል፣ አልጋ ሙሉ ነው አንድ እኔን ያለ ሆቴል እግዚአብሔር የልጆቹ አባት ያድርገው። ፍሬሽ መሆን አለብሽ፣ ነገ ሞሮኮ ባዝስቲ ምናምን እንድገቢ። በኢየሱስ ስም እዚህ ምድር ላይ ምንም አዲስ ነገር የለም። እንዴት እንዳጽናናኝ። የአላየንን ሆቴል አሰሰው፣ ሰው አሰሰው። የሆነ ስሪ ስታር ፎር ስታር እንዳልገባ እኮ ነው። በኢየሱስ ስም እንደገና ስልኬ ተሰብሮ ጠዋት ላይ በምን እንገናኝ? ስልኬ እስክሪኑ ፈሰሰ። ስትመጣ መጀመሪያ ወድቆ ተሰንጥቋል፣ ትንሽ እንትን ያለው ሞላው፣ እስክሪኑ እየፈሰሰ እየፈሰሰ ሞልቶ ዘጋው። በምን እንገናኝ? እኔናሷ ቀጥታ መጣች፣ እዚህ ሆቴሌ ማለት ነው፣ ያሳረፉኝ ሆቴል። ስትመጣ ስልኩ እንደዚህ ሆኖብኝ ነው አልኳትኝ። ከዛ ስንገባ መኪና ውስጥ በአረብኛ ነገረችው። ስልኳ እኮ እንዲሆኑ ነው እን ስንደውል ማታነሳልን ምናምን አለችው። ከዛ እኔ የመሰለኝ ጸጉር ቤት አካባቢ ሊወስደን ነው ሞባይል ቤት በሄደው ግዢላት ብሎ ካርዱ መጣ። ግዢላት አላት ቤታ የፈለገችውን ስልክ ብሎ ካርዱም የሰጣት አራኔ የራሴን ስልክ ላሰራ ነው የምፈልገው ይሄ የሚሰራልሽ ሌላም ግዢላት ብሎ አራት ሺህ ምናምን ድራም ይኸው፣ አልትራ ትዌንቲ ፋይቭ ነው የገዙልኝ። አንድ ነገር የማይሰማሽ ከጎንሽ ነን አለን ብለው ሂዊና ባሉ አጋይት የምትወዱኝ ሁሉ ሁለት ሺህ ስምንት መቶ ሰዎች አለነገሆነ ማን ያረጋል እንደዚህ። እንዴት እንደሆነ ታውቂያለሽ፣ የሆነ ነገር ሲፈጠር ያንን ቦታ ነው መልቀቅ ያለብሽ፣ እዛ ውስጥ ሆነሽ

የህዝብ ምላስ ይወዳል። እንደያልኩ ስንት ሰው በዛ ነው ስንስቃ፣ አሳደርሽን ይላሉ፣ ግማሹ አቃጠልሽን ይላሉ። እዛን ቀን ብለሽ ነው። እኔ ደግሞ ቤታዬ የተመቸኝ ማለት ነው። የሂዊ ባል ሲያጽናናኝ ማለት ነው። ዩሪመምበር ቢፎር ማማ ዩሪመምበር ይለኛል። እሷንኮ ነው ያደረገችውን ኖርማል

ደስ ይላል። ይህን ያህል ሰው ፍቅሩና ሳይቶሻል እንደሚወድሽ በዛ ረገጣውን ብቻ ቀጥ ያደራ እንዳትረሽን እሱ ሲሆነብን እሱ ነው። ከልብሽ ሰውነሽ። በጣም ከልቧ ሰውነች። እኔ በተለይ አይቻለሁ። ለእኔ እስከ ባሏ እግዚአብሔርን የባሏ ራሱ ውሁ በኢየሱስ አለን፣ ምንምን ምን በቃ ከጎንሽ ነን አለን። እንዴት በኢየሱስ እንዴት እንዳጽናና እስማ፣ ጭራሽ የሚስቱን ምሳሌ ይሰጠኛል። ኖርማል ነው እያለ። ስማ የሚገርም ነው እውነት። ይብዬ ለአንቺ ቃላት የለኝም። ሚስተር ሰር ደግሞ ደስ የሚላችሁ ነገር፣ ለካ አንዳንድ ቀን እንዲህ ከእሷ ጋር በላይቭ ላይ ስንገናኝ ሚስተር ሰር ምናምን የምለውን ታሰማው ነበረ። እንዴት እንደሳኩኝ ስማ፣ ሚስተር ሰር እኮ ነው ያለ ጊዜ ያኝ እራሱ እንዴት እንደሳኩ ጋይስ፣ ሚስተር ሰር ሀዋር ዩ ዩ ጉድ አለኝ። እኔ እሱን ሚስተር ሰር ስለም ብለው ይመቸው። እኔ እነግረዋለሁ እኮ ለእዛ ነው። ይመቻችሁ፣ በልጆቻችሁ ተደሰቱ። እኔ ባይ ዘ ወይ ጋይዝ፣ እዚህ ውስጥ ያላችሁ 2800 ሰዎች ማለት ነው። እኔ ሰው ላደረገልኝ ነገር በይፋ በቪዲዮ ወጥቼ የማመሰግን የምናገር ለመሰላችሁ? ሲያደርግ የኖረ ሰው ሲያደረግለት አይገርመውም። እኔ ለተደረገልኝ ነገር አመስጋኝ ነኝ። ማን ምን ቢያደርግልኝ ማን ምን ቢያደርግልኝ፣ ለማንም እናንተ ምስክር አላችሁ። ቪዲዮ ላይ ወጥቼ እምናገር ተደርጎልኛል፣ ተሰጥቶኛል ብዬ አድርገንላታል እንኳን ብለው እስኪያወሩ ጊዜ አልሰጥም። አመስጋኝ ነኝ ለተደረገልኝ ነገር፣ ለማንም እራሴ በአፌ መቼ እንትን እስኪባል እጠብቃለሁ። እነኔ ደግሞ አመስጋኛለሁ እንዲህ ለተደረገልኝ ነገር ማንም ላይ ነው ጎጥቼ የማመሰግነው፣ ቤትዬ እኔ ወርቀ እናቴ፣ እንደኔ አመስጋኝ የለም። እኔ በጣም ነው ማመሰግነው ለሚደረግልኝ ነገር ለማንም፣ ሁሉም ሰው ሲያደርግልኝ ትንሽ ትልቅ አለልም፣ የተደረገው ነገር ለሁሉም ሰው አመስጋኝ ነኝ። አንድ ቀን የተደረገልኝን ወደ ኋላ ብያላቅ ሰዎች ዳይሬክትሊም ሊም ለምን የሚጠቀሙት፣ እኔ ግን ሲደረግልኝ ተደርጎልኛል ብዬ ከማመስገን ወደኋላ ብያላቅ አሁንም የሚመጡ እቃዎች አሉ። እስካደረገልኝ ሰው ነግራቸዋለሁ ነገራቸዋለሁ። አይደለ አለምዬ፣ ዘፋኙ የእሱ ባለቤት ቡቡዬ ሽቶ ልካልኛለች። ሽቶ እጄ ላይ ሲደርስ አውጥቼ አሳይቼ አመሰግናለሁ። እንዲሁ ላይ ላይ ልክ ህይዊን እንዳመሰግንኳት ልሁል። ማንንም ያደረገልኝን ሰው ከማመስገን ወደ ኋላ አይደለም። ምክንያቱም ስታመሰግኑ ነው በረከት። እኔ በዛ ነው የማምነው በህይወቴ መቼም የተደረገልኝን ነገር ሰው አድርጎልኝ ሳላመሰግን የቀረቡበት ቀን የለም። እናንተ ምስክር ናችሁ። ማንም ሰው ሽቶም ይግዛልኝ ምንም ይግዛልኝ፣ ስጦታ እስከተሰጠኝ ድረስ ለተሰጠኝ ስጦታ መስጋኝ ነኝ። የተደረገልኝን ነገር ክጅ አላቅም። እናንተ ምስክር አላችሁ። እንግዲህ እዚህ ጋር አላችሁ አይደል፣ ቪዲዮዎቹም አሉ። ሳመሰግን የማላቀው ነገር እንኳን ከሆነ ይህን ነገር ከሆነ ያላቅም። ሰው ገዛልኝ ብዬ የምናገር ሰው ነው። ማመስገን የሚያሳፍረኝ ሰው አይደለሁም። አሁን ሂዊንም እዚህ ጋር አመስግኛለሁ። ነገ ከነገ ወዲያ የሚደረግልኝን ነገር በይፋ በፊት ለፊት አመሰግናለሁ። ይሄንን እናመላችሁ ውዶቼ። አዎ ምን ምን አለ መሰለሽ ጉቺ፣ ወላሂ የምሬን ነው የምልሽ ሰው ቤቱን ከፍቶ የራሱን አጀንዳ በሚያጋግልበት ሰዓት፣ በእንደዚህ አይነት ሰዓት እንደዚህ ትልቅ ሰው ሆኖ መገኘት በጣም የእውነቴን ነው የምልሽ ትልቅ ነገር ነው እና ሂዊ እዚህ ጋር ያላችሁ 2700 ሰዎች ሌላ ነገር እንኳን ማድረግ ባንችል ፎሎ አርጓትና፣ የምር ጉቺን የምትወዷት የጉቺ ቤተሰቦች ፎሎ አርጓትና አመስግኗት። እንደዚህ አይነት መልካም ሰው ነው የሚያስፈልገን በዚህ ሰዓት በችግራችን ጊዜ ቤቱን ከፍቶ ከማሞቅ ይልቅ አጀንዳ ከሚያደርግ የኛን ጉዳይ እንደዚህ ከጎናችን ቆሞ የሚያግዘን ሰው ለእኛም ያስፈልገናል፣ ለጉቺ ብቻ አይደለም። እና ፕሊዝ ፎሎ አርጓትና አመስግኗት፣ ሁላችሁ አመስግኗት ቤተሰብ። በጣም ትልቅ ሰው ናት። የምር አከበርኳት። አመስግኗት፣ የምር ትልቅ ሰው ናት። አመስግኗት። በእንደዚህ አይነት ሰዓት እንደዚህ አይነት ሰው በነገራችን ላይ ችግር ሲደርስብሽ ጠላትንም ወዳጅንም የምትለይበት ነው። አሁን በዚህ በጥቂት ነገር ትለይበታለሽ። ገባሽ? ማን ወዳጅሽ ነው፣ ማን ጠላትሽ ነው የሚለውን ነገር ማለት ነው። እና ለበጎ ነው። ውዬን ፎል አርጓት ጋይዝ በፎሎ አመስግኗት። እስ ሰላም ኖር ኖርማል ነው። በስማ ያው ኖርማል ነው። ግን እንዴት ነው በቃ እንጃ። የምር ተገረምኩብሽ። ድሮም ያው አቅሻለሁ ግን አሁን ደግሞ በእንደዚህ አይነት ሰዓት፣ ሰው አጀንዳ በሚፈልግበት ሰዓት እንደዚህ በመሆንሽ ደስ ብሎኛል። የእውነት አመስግኗት ጋይስ ግድ ነው ገባሽ። በኋላ የሆነ ነገር ከሆነ በኋላ ፎቶ ለጥፎ አራይፍ ማለት ማፊ ሳይዳ አይደል እንዴ? እግዚአብሔር እውነት ነው እንዴ? በዚህ ሰዓት በከፋት ሰዓት ነው በቃ፣ ሰው ማለት በዚህ ሰዓት ነው። ምክንያቱም በጣም በከታታዝ ነበረ። እግዚአብሔር ስሜታዊ ሆና ምናምን አክሳ በቃ፣ እግዚአብሔር ደስ አለኝ፣ ተለሳቀች። በጣም ደስ ብሎኛል። እናቴ ትሙት እንዴ፣ እንዴ፣ ምንም እንትና አይደለም እና ድሮኖቹ ደግሞ እየጻፉልኝ ነው። ጉቺዬ አለንለሽ፣ እንወድሻለን በያት እያሉ ነው። እንወድሻለን እያሉ ነው። ሞዬ እንዲነክ የኔ አባት፣ እንዲ እንዲነክ፣ ሰዓድዬ እንዲነሽ ኮፊ የኔ እናት እንግዲህ እንወድሻለን። ሁላችሁንም በጣም በጣም በጣም ነው የማመሰግነው። ሁላችሁን እግዚአብሔር ይስጥልኝ። አመሰግናለሁ። ሁላችሁ ያሰባችሁልኝ ሁሉ እግዚአብሔር ይስጥልኝ። ደህና ነኝ፣ በጣም ደህና ነኝ። እግዚአብሔር ይመስገን። የሆነው ሁላ ለበጎ ነው። እኔ ያለው ደህና ነኝ፣ ተሽሎኛል። ተሻለሽ ወይ የምትሉ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሙጣን አመስግኝ። አመስግኛለሁ ጋይስ፣ አመስግኛለሁ። ሙጣን በጣም ነው የምንወድሽ። የድሬዎቹ በስመ አብ፣ የሚገርም እኮ ነው በስመ አብ። የቤት ታየው ልጆችማ ይለያሉ፣ ጥያቄ የለውም። ፕሪንስዬ የኔ እናት እንዴት ነሽ? ጣገኝስማ፣ ይህ ሁሉ ግን ጋ ይህ ሁሉ ኤርትራዊ ይወደኛል። ብስማ አላብ ኤርትሪያንስ እኔ ድሮም ወዳቸዋለሁ። አሁን ደግሞ ፍቅሬ ጨምሯል። ፍቅሬ ጨምሯል። ኤርትራዊያን በጣም ነው የማመሰግነው። አማርኛ እንኳን የማይችሉ አማርኛ እየሰባበሩ ሁላ ደውለውልኛል። እግዚአብሔር ይስጣችሁ። ይህ ሁሉላ ኤርትራዊ በቃ እኔ እንጃ አላቅም። በጣም በጣም በቃ ካቅሜ በላይ ነው። ፋያየ የእኔ ጌታ ኤርትራውያን ቃላት ነው ያሳጣችሁ። የእውነት በጣም ነው የማመሰግነው። ድሮ የምወዳችኋለው፣ አሁን ደግሞ በጣም ከበፊቱ ከምታስቡት ሁሉ በላይ የእውነት በጣም ብዙ ብዙ ኤርትራውያኖች ጽፋችሁልኛል፣ ደውላችሁልኛል። እማላቃችሁ ሁሉ ከኢሮፕ ከአሜሪካ በቃ አለንልሽ እንዳይከፋሽ፣ ከጎንሽ አማርኛ እንኳን የማትችሉ ሳትቀሩ በስማ የእናንተ ፍቅር ይለያል። የእውነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ፍቅራችሁን በደንብ ነው ያየሁት። እኔ እንጃ፣ እኔ የእናንተን ቃላት አጥሮኛል፣ ቃላት ነው ያጠረኝ የእናንተን። የእውነት እግዚአብሔር ይስጥልኝ። በቃ በደስታ ያኖራችሁ ነው የምለው፣ ሌላ የምለው ነገር የለም። ዘሆል ኤርትሪያ የፈለጋችሁ የእውነትን የፈለጋችሁ ደስማ ማህሪ ማህሪ፣ አንተ በቃ ኒንጃ ማህሪ በጣም በጣም ከልብክ ሰውነክ ከልብክ ሰውነክ ማህሪ፣ እንትናም ማን ነው ሚኪ ሚኪ ኤርትራዊ ማህሪ እግዚአብሔር ይስጥልኝ ነው ምለው፣ ሌላ ምለው ነገር የለም። ለምሳሌ እስታችሁላችሁ ነው የሰው ፍቅር ነው ያየሁበት። በጊፍቱ ባርኳት ይላል። በይ ወይኔ፣ እስቲ አታስቁኝ። ስማ ዊላ ቢሆን ጉቺዬ፣ እኔም ወዳቸዋለሁ። ኑሩልኝ የእኔ ወርቆች፣ ወርቅ ይዝነብባችሁ። ወርቅ ናችሁ፣ ወርቅ ይዝነብባችሁ። እንኳንም ልጄን ከናንተ ወለድኩኝ፣ እንኳንም ከእናንተ ወለድኩኝ። ሌሽ ማሌሽ፣ እግዚአብሔርም ይውዬ። እንኳንም ከነሱ ጠጋ አልኩኝ፣ የልጄ ዘመዶች እያልኩኝ ይመቻችሁ። ጌስት ላይ ያላቸው አውሩ እንጂ የት ሄደች እንትኗ እንትኗን እኮ እየጠበቅኩኝ ነው የምትሰማው ኔትወርክ አላስነፋ ብሎች ነው ኔትወርክ አላስም ብሎኝ ነው ወርክ ሐሙስና ቅዳሜ ዝም ብላችሁ እኮ ነው እናንተ። የዛን ቀን ከደጅ ሆናችሁ ጅኒዎ አሁን የዛሬውን አንበሳ የዛ ቀን ብታወርደው እረጋጋ ነበር እኮ ጅኒዎ አሁን ያጠፋኸው ኬክ ይዘኝበት ነው አለው። ዛሬውን አንበሳ ጅኒው የዛን ቀን ልታረከው ራሴ ደንግጬ ጸጥ ነበር ምለው። አይ ጅኒው፣ አንተ አንበሳ ያጎደልከኝ አንበሳ ወረደ እንደ ያልወረደ ጠይቅኝ። አብዷል፣ ቤቱ ዛሬ አብዷል። አብዷል ቤቱ ካሞዳማ በጋርድ ነው የምጠጪው። ጋርድ ቀጥረን ነው የምጠጪው። ጎርደን ጋርድ ጋርድ አስቀምጠን ነው የምጠጪው። ካሞዳ ዛሬ ለቀከውን፣ የዛን ቀን ብትለቀው እኮ እኔ ግፍቶ ያረጋጋኛል ብያቸዋለሁ። እንደዛ ሳብድ ዝም ብላችሁ አትለቁም ነበር እንደ ራስሽ አንበሳውን እኮ እንዴት ከአንቺ የበለጠ አንበሳይት ይመጣል? እኛ ራሳችን ለእኛ ወረሽልን እንዲ አንበሳውን እያለን ደንግጠን አልኩ። አደም ብዬ ከዛን ቀን በፊት ተናግር ያለው እንደዛ ስጨልል ስታዩ ለቀቅለቀቅ ብታደርጉ እኔም ወደ ራሴ እየተመለስኩ እየቀዘቀዝኩ እየቀዘቀዝኩ መጣ ነበር። እነቅ አድርጋችሁ እንደዚህ ብላችሁ የቻይና ሚዲ ሆናችሁ ተቀመጣችሁ። እየመጣሽ ገዝት ላይ ነው አዳሚ መገሰጥ የምትፈልጊው ልታላቅሽ እኔ አላቃሽ መች ብቻይን እያለቀስኩ ነው። ዝም ብላችሁ አትለቁ፣ አንድ ሰው እንዳይመጣ እያልሽ አንድ ሰው እንዳይገባ ነግሬያቸዋሉ፣ እያል ፈርተን አልላቸው እዚህ ገብተው ለቀስተኛ ያላቅሱኛል። ነገርኳችሁ፣ ከዚህ በፊት ተናግር ያለው እንደ አውሬ እንደዛ እንደ ማያ ስቀያየር ብሻት ለቂ ሞይ ለቀቅ ብታረጊ ያሁላ ኪሳራ ያሁላ ጥፋት ባልጠፋ። አይ መች ትረባላችሁ፣ እንዲ መቼ ነው የምትማሩት? መቼ ነው የምትሰለጥኑት? ለፍልፌ ለፍልፌ ተናግሬ ያለው ስንት ቀን እንደዛ ስቀየርብሽ፣ አትለኪም። ኪስሽ አትገቢም፣ ኪስሽ አትገቢም ወይ። አሁን ጂኒ የዛሬው አንበሳ ምን ያስፈልጋል? የዛን ቀን ቢሆን ይሄ ሁሉ ኪስ መች ገባን ይለኛል ሰይድ። ወይኔ እንደው ብትሞክሩኝ ጥሩ ነበረ። አንዱ ሁለት አንበሳ ለቀቅ ለቀቅ አድርጋችሁ ብትሞክሩ ጥሩ ነበረ። ዝም ብላችሁ እዚህ ገዝት ከምትንጠለጠሉብኝ፣ ማን ገዝት ግቧላችሁ? ይዛን ቀር አንበሳ አንበሳ አንበሳ ብታደርጉ ከላስ ለይ በኋላ ደሞ ቡልጀር አረብ ላይ ወጥተሽ ደግሞ ካልዘለልኩ ይስ ወይ ጉድ፣ ሌላ ጣጣ ውስጥ ልንገባ